ለችግሩ ሰለባ ለሆኑ ሴቶች የስነ ልቦናና የጤና ድጋፎችን ማድረግ እንደሚገባ የስነ ልቦና ባለሙያዋ ሜሮን መስፍን ተናግረዋል። ያለዕድሜ ጋብቻን ለመከላከል ሁሉም የድርሻውን እንዲወጣም ባለሙያዋ መክረዋል። ያለዕድሜ ጋብቻ ሴት ልጃገረዶች ገና በለጋ ዕድሜያቸው እድሜያቸው ለጋብቻ መዳረግ ሲሆን ሴቶችን ለስነ ልቦናና ለጤና ችግር እንደሚዳረግ በአጋር ኢትዮጵያ የስነ ልቦና ባለሙያዋ ሜሮን መስፍን ያስረዳሉ። የጤና ጉዳቶችን ስናይ ያች ሴት ለአካለ መጠን ያልደረሰች ሴት ስለምትሆን በግንኙነት ወቅትና እርግዝና በሚፈጠርበት ጊዜ ለተለያዩ ጉዳቶች ትጋለጣለች። ለምሳሌ ለፊስቱላ፣ ለከባድ የሆነ የደም መፍሰስ እና እስከ ሞት የሚያደርሳት የጤና ችግሮች ያጋጥሟታል ማለት ነው። ወደ ስነ ልቦናው ስንመጣ መጀመሪያ ከሐዘን የሐዘን ስሜት፣ ተስፋ የመቁረጥ ስሜት፣ የመታፈን ወይም የመታሰር ስሜት ይሰማታል። ያለ ዕድሜ ጋብቻ ለኢኮኖሚውና ለማህበራዊ ችግርም ይዳርጋል፣ ያሉት የስነ ልቦና ባለሙያዋ፣ በተለያዩ ችግሮች ውስጥ ያሉ ሴቶችን ደግሞ የስነ ልቦናና የጤና ድጋፍ በመስጠት ከችግሩ እንዲወጡ ማድረግ ይገባልም ይላሉ። የእድሎቿን እንዳለ ያሳጣታል። ለምሳሌ የመማር እድሏን፣ የመስራት እድሏን፣ በራሷ የገቢ ምንጭ ማመንጨት እድሏን፣ የራሷን ውሳኔ መወሰን እድሏን በሙሉ ያሳጣታል ማለት ነው። ስለዚህ ምንድነው የሚሆነው? የባሏ የኢኮኖሚያዊም በውሳኔም ጥገኛ ትሆናለች ማለት ነው። ባሏንም የሚወስንላት ባሏ ካልፈለገ እሷ የፈለገችው ነገር አይሆንም ማለት ነው። ስለዚህ የሥነ ልቦና ችግር ያጋጠማትን እንደተባለው የሥነ ልቦና ድጋፍ እንድታገኝ በማድረግ የጤናም ከሆነ የጤና አገልግሎቶችን ሕክምና እንድታገኝ በማድረግ ኢኮኖሚያዊ ከሆነ መነሻ የሚሆን ገንዘብ በመስጠት ሊሆን ይችላል ወይም ደግሞ የስራ እድል በመስጠት በቅጥርም ሊሆን ይችላል እንደዛ በማበረታታት። ቤተሰቦቿም ሌላውም ማህበረሰብ እንዳትገለል በማድረግ በማንኛውም ውስጥ በማሳተፍ ነው መደገፍ የምንችለው ብዬ አስባለሁ። ሴቶች ለሀገር የሚያበረክቱት አስተዋጽኦ እየጎላ በመሆኑ ያለ እድሜ ጋብቻን ለመከላከል የግንዛቤ ፈጠራ ስራ መስራት ያስፈልጋል ያሉት ባለሙያ ሁሉም የድርሻውን እንዲወጣ መክረዋል። በመጀመሪያ ደረጃ ግንዛቤ መፍጠር ነው። እስከዛሬ የተፈጠሩ ግንዛቤዎች ሊሆኑ ይችላሉ። በእነሱ ላይ አጠንክሮ አሁን ላይ በተለይ ተረስቷል ማለት ዝም ተብሏል ስላለ በአብዛኛው ሁኔታና ለማህበረሰቡ ንቃት በመስጠት በተለይ ደግሞ በሃይማኖት አባቶች፣ በታዋቂ ሰዎች፣ በሀገር ሽማግሌዎች፣ ተሰሚነት ባላቸው ሰዎች ንቃት ወይም ትምህርት ቢሰጥ የተሻለ ማህበረሰቡ ሊነቃ ይችላል ማለት ነው። ዘገባው የስራው ድንቅ ደሳለው ነው።